የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ዋና አስተዳዳሪው ከሰሱ። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱ ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በክልሉ ዞን ሁለት መጋሌ ወረዳ ውስጥ በምትገኝ ፎንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ትናንትና አረቡ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱሸክ በራህ ኡስማን አጎራባች በሆነው የትግራይ ክልል የሚገኙ የትዲፍ ኃይል ከትናንትና አረቡ ጧት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ተናግረዋል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂው ቡድን ደግሞ ቦታ እያያዘ ሂዷል ብለዋል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ ወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታልና በዙ 23 ከባድ መሳሪያዎችን ተኩስ መክፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢ ነዋሪ በተኩስ ድምፅ ተደናግጦ መሸሹ የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነት በግጭት አዋጅ በግልጽ አፍርሷል ሲሉ ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይቻል አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይል ገብቷል ብለዋል። ታጣቂው ኃይል ስድስትና በዚያ አካባቢ መንደሮች ይዟል። ህዝቡ መሰብሰቢያ የሚሆን ህዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጎረ አይ ጉላ ዲዳ እና ዳልጌና የተባሉ መንደሮችን ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጭ አሉ። አንድ ኪሎ ሜትር ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቀዋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተዋል ብለዋል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይቻል የሚገልጹት አቶ አብዱ ተቆርጦ የቀረው ህዝብ አለ በማለት ተናግረዋል። የወረደ ዋና ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምፅ እንደሌለ ቢገልጹም ታጣቂው ቡድን ወደፊት እየገፋ በመሆኑ በድጋሜ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት በትናንትናው መግለጫው የህወሓት ቡድን ከድርጅቱ በአስቸኳይ ካልተቆጠበ የዜጎች ደህንነት እና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነትን እንደሚወጣ አስጠንቅቋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚኒሻ እና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥሯቸዋል ወደ ተባለ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያ የመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባለት አካባቢዎች ላይ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚያ የሚባሉ ሰዎች የሉም ብለዋል። በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጄኔራል ተክላይ ኪዳነ ጥያቄ አቅርቧል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭትም የለ፣ እንደዚህ አይነት ዝግጁነት የለም የሚሉት ብርጋዴር ጀኔራል ተክላይ በምላሹ የአፋር ኃይል እና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያየ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈ አይፈልግም፣ ሲሉ ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚሉ በሚል የጠቀሷቸው ምላዛት አሃዛ ደሳ ወጀራት እና ገረብ አገው የተባሉ አካባቢዎች ነው። ባለፈው ሳምንት ውድ ጥቅምት 23 2018 ዓ ም ገረብ አገው እና ደደርባ በሚባል አካባቢ ተንከሳዎችን ፈጽመዋል፣ ጉዳትም ደርሷል፣ በማለት ወንጅለዋል። እንዲሁም እንጠያይ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ ያፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን፣ ሲሉም አክለዋል። የክልል ጊዜው አስተዳደር እነዚህ እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሁነን ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበትን ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሮቶራል ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጀኔራል ተክላይ ለሌላ ጥቃት ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ጠንካራ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶራ ስምምነት የተፈረመበትን ሶስተኛ ዓመት በማስመልከት እሁድ ጥቅምት 23/2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ እንደሆነ በመጥቀስ ስም ወንጅለዋል። በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክደት ኃይል ሲሉ የጠሩትን የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ተንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሑፍ የፌዴራል መንግስት የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ከሰዋል። የቡድን የፕሪቶሪያውን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜው አስተዳደር ፕሬዚዳንት፣ አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለውም ከዚህ ቀደም ለነበሩ ትንኮሳዎች ግብር መልስ ሳይሰጥ የቀረውን የፌዴራል መንግስት ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ ባለቃቸው ትዕዛዝ እየተፈጸመ ያለ የሻቢያ አጀንዳ ነው ብለዋል። አቶ ጌታቸው ለዚህ ተግባር ቀንደኞቹ ፈጻሚዎች እና ታጣቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ሜጀር ጀነራል ፍርሳ ኪዳኑ እና ሜጀር ጀነራል ዮሐንስ ወልድ ጊዮርጊስ ነው ብለዋል። አቶ ጌታቸው እየተደረገ ነው ያሉትን እንቅስቃሴ ማስቆም የሚችሉት እኒህ ከፍተኛ የጦር አዛዦች እንደሆኑ ገልጸዋል።